ለወዳጅ ቤተሰቦቹ እግዚአብሔር አምላክ መጽናናትን ያድልልን። በእውነት በወንድማችን ቴዲ አይተን ሰምተን ውስጣችን ያልተጎዳ ያላዘንን ያላለቀሰን አለን ብዬ አላስብም። በእውነት በጣም ነው የሚያሳዝነው፣ በጣም ነው የሚያስከፋው። በዛ ላይ ደግሞ አብራችሁት በምትኖሩት ወዳጅ በምትሉት ሰው ላይ ምንም ሊፈጠር ይችላል፣ ምንም ሊሆን ይችላል። ነገር ግን ከሞት የሚያደርስ ምንም ነገር አለ ብዬ አላስብም። በእውነት በጣም ውስጤን ነው ሰላም የነሳኝ፣ አይቸው እንቅልፍ ሁሉ መተኛት አልቻልኩም። እና በጣም ነው የሚያሳዝነው በጣም እንግዲህ ከስምንት ቀን በፊት ፊቴ ተበላሽቶ ምግብ ሰርቼ ወደ ውጭ ወጥቼ ነበረ እና ራሳችሁን ጠብቁ አይነት መልእክት እያስተላለፈ ነበረ። ያው መሰናበቻም በሚመስል መልኩ ነው አሁን ደጋግሜ ሳየው መሰነባበቻ በሚመስል መልኩ። በጣም ነው የሚያሳዝነው፣ በጣም ውስጥ ነው የሚሰብረው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰለነት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደና ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ደና ነኝ። በያላችሁበት እግዚአብሔር አምላክ ሰላሙን፣ ፍቅሩን፣ አንድነቱን ያድለን ያድላችሁ። ሁሉ ነገር እንትን የሚሆነው ሰላም ሲሆን ነው እና በያላችሁበት ሰላም ለእናንተ ይሁን። ወንድማችን ቴዲ ነብሴ ማርባ እውነት ለወዳጅ ዘመዶቹ በድጋሚ እግዚአብሔር መጽናናቱን ያደላችሁ። እንግዲህ በሬክስም መሲም እንግዲህ በጣም ውስጣቸው ተጎድቷል። እንግዲህ መሲም ሁላቸው አይታችኋታል ብዬ አስባለሁ። ያስባሉ ሀዘን ሰው ሀዘንን መቋቋም ሲያቀተው እንግዲህ ሀዘኑን መቋቋም ስላልቻለች ሆስፒታል ገብታለች ማለት ነው። በተደጋጋሚ ደግሞ ሀዘን ሲደራረብ በጣም አስከፊ ነው። እንደ ሀዘን አስከፊ ነገር የለም። እንደ ሞት አስከፊ ነገር የለም እና ባለፉት ባለፈው ዓመት ወንድሟ እንግዲህ በጦርነት ትንሽ ወንድሟ በጦርነት ወንድሟን አጣ ነበረ። ከዛም በፊት ደግሞ አንዱ ትልቅ ወንድሟን ደግሞ በመኪና አደጋ አጣ ነበረ። አሁን ደግሞ ይሄ የባሏ ጓደኛ ወንድም ማለት ነው፣ ደጋፊ ነው። እንደምታዩት እንግዲህ አብረው በጣም ብዙ ነገር አሳልፈዋል። ሳውዲ ላይ በጣም ብዙ ብዙ ነገሮችን አሳልፈዋል፣ አብረው ኑረዋል ማለት ነው። ኢትዮጵያም ሄደው እንግዲህ አብረው ብዙ ነገር አሳልፈዋል። በችግራቸው፣ በሀዘናቸው፣ በሁሉ ነገራቸው አብረው የማይለዩ ወዳጃቸው፣ ጓደኛቸው፣ ምስጢረኛቸው ነበረ። ነገር ግን ዛሬ እንግዲህ ለሰው ልጅ ለቅሶ ምክንያት ሆኖ ተብሎ የተፈጠሩ እስኪመስል ድረስ አንዳንድ የሰውን ሕይወት የመቅጠፍ የሰውን ሕይወት እንደ ቅጠል እንደ እበግ የሚያዩ ሰዎች አሉና በነሱ ምክንያት እንግዲህ ህይወቱ ሊያልፍ ችሏል። እንግዲህ ብሬክስ እንዳለው የተገደለው በሴት ነው፣ የተገደለው ደግሞ በሸሪያ ነው እያሉ በጣም ብዙ ሁሉ የየራሱን መላምት ሲሰጥ ነበረ። በዚህ ምክንያት ነው የተገደለው፣ በዚህ ምክንያት ነው የተገደሉ ሲሉ ነበረ ማለት ነው እንግዲህ ወንድማችን በምን እንደተገደለ ኬዙን የምናውቀው ነገር የለም ። ህግ ይዞታል። ህግ ነው የሚፈታው። ስለዚህ ህግ ያለበት ቦታ ነው የተገደለው። ህጉን ደግሞ ታውቃላችሁ። የዛን ነገር ህግ እና በስነ ስርዓት ህጉ ፍትህ እንደሚያገኝ ተስፋ እናደርጋለን። ከዛ በተረፈ ግን በሴት ነው የተገደለው በሴት ምክንያት ነው እንደገናም ደግሞ በሸሪያ ምክንያት ነው የሚሉም ነበሩ። እና ሁሉም የየራሱን መላምት ነው ሲናገር የነበረው። ነገር ግን ከምንጩ ከራሳቸው ብንሰማ መልካም ነው። እንዲህ በማድረጋችን በሴት ነው፣ በሸሪያ ነው፣ በዛ ነው፣ በዚህ ነው በማለታችን ምክንያት ወዳጅ ዘመዶቹ እየተጎዱ ቅስማቸው እየተሰበረ ምልክ ብሬክስም እንግዲህ እባካችሁ አቁሙ። የልብ ጓደኛ የሆነውን በችግሩ ጊዜ የደረሰለትን አብሮት ብዙ ነገር ያሳለፈውን ጓደኛውን አውጣችሁ ይሄ ገዳዩ ነው እያላችሁ አትፖስቱ፣ እባካችሁ። አሁን እነዚህ ሰዎች ሀዘናቸውን መቋቋም አቅቷቸው በሀዘን ላይ ተቀምጠው እያለ ነገር ግን ደግሞ እናንተ ከሀዘናቸው ላይ ሀዘን አትጨምሩ፣ ከብሶታቸው ላይ ብሶት አትጨምሩ። ተዋቸው ቢያንስ ሀዘናቸውን እስኪወጡ ድረስ ተዋቸው። ሁሉ ነገር እኮ ቀሪ ነው። ሁሉ ነገር አላፊ ነው። ይህ ወንድማችን በጣም በወጣትነቱ ገና በልጅነቱ ማለት ይቻላል። እማውቃቸው እንግዲህ በጣም ብዙ ጊዜ ሆኖኛል። በነገራችን ላይ ወደ ስምንት ወደ ሰባት ዓመት እንደዛ ገደማ ሆኖኛል፣ ካወኳቸው ማለት ነው፣ እነዚህ ሰዎች እና በወጣትነቱ ተፍ ተፍ ብሎ የስራ ፍቅር ያለው ራሱን ለመቀየር ቤተሰቦችን ለመቀየር እንግዲህ በዛ በረሃ ላይ በሳውዲ እንዴት እንደሚገባ በበረሃው ባህሩን እንዴት አቋርጠው እንደሚያልፉ፣ እንግዲህ በባህር ሄዳችሁ ነው መታወቁት። በዛ ሳውዲ ያላችሁ ነው መታወቁት። በሕይወት ጥከኛ ይልቅ ማለት ነው። እና በጣም አስቸጋሪ አስከፊ፣ ያን ሁሉ በሞትና በህይወት አልፎ ያልፍልኛል ብሎ ቤተሰቤንም ራሴንም አሳልፋለሁ ቀየራለሁ በሚል እንግዲህ ሰው ጋር ለመኖር እራሱ አሁን አሁን በጣም አስቸጋሪ እየሆነ ነው ማለት ነው በጣም አስቸጋሪ አስከፊ እየሆነ ነው ሰው ሰው ጋር ራሱ እንዴት መኖር እንዳለበት በጣም ግራ ያቀባል ማለት ነው እንግዲህ የእኔ በምትውሉት ሰው የራሴ በምትውሉት አብራችሁ በበላችሁ በጠጣችሁት በራሳችሁ ከሆነ የራሳችሁ ከሆነ የሚያጠፋችሁ እንዴት ነው ሰው ጋር የምንኖረው ተማንጋን ሰው የምንኖረው በጣም አስኪ ነው ለዛ ላይ ደግሞ በስደት እንዲያው ኢትዮጵያውያን አይለፍላችሁ የተባለን ይመስል በየሄዳችሁበት እስር ቤት ሙሉ የተባለን ይመስል በየሄዳችሁበት ሁሉ ችግር ፍጠሩ የተባለን ይመስል በየሄድንበት ሁሉ መገዳደል። ከሀገራችን መገዳደል አይበቃ ብሎ ከሀገራችን ሰላማተን በሰላም ወተን መግባት አልበቃ ብሎን በሰው ሀገር ሄደን ደግሞ ይሄው ልማድ ልማድ አይለቅምና በሰው ሀገርም ሆነው ማንም በሌለበት ወዳጅ ዘመድ ኢቨን እንኳን ሬሳ እንኳን በማይቀበርበት ሀገር አይደለም ሬሳ የሰው ልጅ በህይወት እያለ እንኳን ከማይከበርበት ሀገር ላይ ተቀምጣችሁ እርስ በርስ መገዳደልን ምን አመጣው? ለሞት የሚያደርስ ነገርስ ምንድን ነው? እዚህም ሊያደርስ የሚችል ነገር የፈለገ ነገር ሊፈጠር ይችላል፣ የፈለገ ነገር ሊሆን ይችላል፣ ግን ሁሉ ነገር ቀሪ ሁሉ ነገር አላፊ ነው። እስከዚህ ሞት የሚያደርስ ድረስ እዚህ ደረጃ የሚያደርስ ነገር አለ ብዬ አላስብም። እና ሌሎች ደግሞ በዚህ ምክንያት ነው የሞተው በዚህ ምክንያት ነው የተገደለው እያላችሁ የቤተሰብን ቅስም፣ የወዳጅ ዘመዶቹን ጨራሽ ህመማቸውን ባታበሱት መልካም ነው። እንግዲህ ሁሉንም የምናውቀው ይሆናል። እናንተ በትዕግስት ተረጋጉ፣ የምናውቀው ይሆናል ምናሳውቃችሁም ይሆናል እንደዚህ መረጃ ስናገኝ የምናሳውቃችሁ ይሆናል። ዝም በይሆናል ግን በመላምት ይሄ ጓደኛው ነው ይሄ የልብ ጓደኛው ስለሆነ እንግዲህ በራሱ ወገን ነው በራሱ አብሮት በበላ በጠጣ አብሮት በወዳጁ ነው ስለተባለ ብቻ ያገኛችሁትን ፎቶ እያመጣችሁ ይሄ ሊሆን ይችላል ያ ሊሆን ይችላል ማለት በራሱ ይሄ በጣም ትልቅ ቀውስ ነው። ለቤተሰቦቹ ራሱ በጣም ጫና የሚፈጥር ነው። ለወዳጆቹም ደግሞ ከሀዘናቸው በላይ ሌላ ሀዘን እየጨመረን ስለሆነ አባካችሁ ተረጋጉ። ብሬክስም እንግዲህ ብሬክስ ሀበሻ ያለው ይሄን ነው ማለት ነው። ውስጣችን እየሰበራችሁት ነው፣ እያቋሰላችሁን ነው። ለዩቲዩብ ብላችሁ ለዩቲዩብ ለቲክቶክ፣ ለተለያየ ሶሻል ሚዲያ ለመጠቀም ብላችሁ የልጁን ፎቶ አድርጋችሁ እንደዛ ባታደርጉ መልካም ነው ብሏል። እውነትም ነው እንግዲህ፣ ይህን ወንድማችን ገና ወጣት ነው፣ እርጦ ያልጠገበ ነው። ለእናቱ አዘንጉኝ፣ ለእናቱ አዘንጉኝ። ሙሽራዋ ልጇን ዛሬ ነገ ይመጣል ብላ የምጠብቀው ልጇ እንግዲህ ሞቶ እሬ ሰው ሲሄድላት እናት እንዴት እንደምትቀበለው እንዴት እንደምትችለው በምን አንጀት እንደምትሸከመው በእውነት እግዚአብሔር መንፈስ ቅዱስ መጽናናትን ካልሰጣት በጣም ከባድ በጣም ከባድ ከባድ ነው። እግዚአብሔር እንደው መጽናናቱን ያድላት ማለት ነው። ዜድም አለች እንግዲህ ባለቤቱ ባለቤቱ ማለት ይችላለው ው ለረዥም ዓመት አብረው ይኖሩ በክፉም በደጉም ብዙ አብረው ያሳለፉ እንግዲህ ጓደኛው የህይወት አጋሩ ይህንን መቀበልስ እንዴት ትችል? ወይም በምን አንጀቷ ትችለዋለች? በጣም በጣም አስከፊ ነው፣ በጣም አስከፊ ነው። በጣም ለሚያልፍና ለተራ ነገር ብላችሁ የሰውን ህይወት የምትቀጥፉ ሰዎች ግን እግዚአብሔር ልቡን አይስጣቸው፣ ወደ ቀልባቸው ይመልሳችሁ። መቼስ የሀገራችን የሀገራችን ጉድ ተሸከመን ዝም ብለን ነበረ። እንግዲህ በሰው ሀገር ደግሞ ያው ቁጥር አንድ ችግር ፈጣሪዎች ቁጥር አንድ ተገዳዳዮች እየሆንን መጠናል ማለት ነው። በተለይ አሁን አሁን ሳውዲ በጣም አስፈሪ እየሆነ መጧል ው ሳውዲ ላይ በነገራችን ላይ እንደዚህ የሚበረታው ሳውዲ ላይ በህብረት ነው የሚኖረው አንድ ሰው በራሱ ቤት ተከራይቶ መኖር ስለማይችል የአካባቢውን የአካባቢው ልጆች ቤተሰብም ሊሆን ይችላል እና አንድ ላይ ነው ሰብሰብ ብለው ጃዛ ቤት ያላቸው ማለት ነው። ሰብሰብ ብለው ነው የሚኖሩት ያ የሆነበት ምክንያት ደግሞ ያው የበክራይም አቅማቸው ስለማይፈቅድ ባያ አንዳንድ አቅማቸው ስለማይፈቅድ በእብረት ነው የሚኖረው። በእርግጥ ከዚህ በፊት ሌላ ቦታም በእብረት ኖረን እናውቃለን። ግን ደግሞ እንደዚህ አይነት የተጨካከነ የተጨካከነ አይደለም፣ በዚህ በሞት የሚያደርስ ይቅርና ተኮራርፈን እንኳን አናውቅም። የሚገርማችሁ ከአርባ እስከ ሰላሳ በእብረት ኖረን እናውቃለን። ከአንድ ግቢ ውስጥ ማለት ነው። ከሰላሳ እስከ አርባታም ነው ግን የምንኖረው በፍቅር ነው፣ ተሳስበን ተከባብረን። በተለይ ደግሞ በበዓል ጊዜ የምናሳልፈው ድባብ አሁን ድረስ ለእኛ ያ በቃ ስናስታውሰው ደስ የሚለን ደስ ከሚለን ነገር አንዱ ያ በጃዛቤት ቤት የነበረን ላይፍ ነው። ነገር ግን ደግሞ እዚህ ጋር ወደ ሳውዲ ደግሞ መተን ስናየው አሁን አሁን በጣም እንደ ጦር የሚያስፈራ የሰው ልጅ በዚህ ደረጃ ምንም የማይመስላቸው የሰውን ህይወት መቅረፍ የሰውን ሕይወት ማጨናገፍ ምንም የማይመስላቸው ለሰው ሕይወት ደንታ የማይመስላቸው ምናልባት ለራሳቸው ተስፋ የቆረጡ ሊሆን ይችላሉ። ግን ደግሞ የሰውን ሕይወት ባታጠፉ መልካም ነው። ተስፋ ከቆረጣችሁ ለራሳችሁ ተስፋ ከቆረጠ እንግዲህ አንድ ሰው ምንም ልናደርገው አንችልም፣ ምንም ልናደርገው አንችልም። ግን ደግሞ ሰው ተስፋን ሲቆርጥ እንኳን የራሱን ብቻ ተስፋ ቢቆርጥ መልካም ነበረ። ግን ደግሞ የሰውን ሕይወት ነው አብሮ እያጨለሙ ያለ በእውነት እግዚአብሔር ልቦና አይስጣቸው። ለእናቱ በድጋሚ እንዲያው እግዚአብሔር መጽናናቱን ያድልሽ። ይህን የመሰለ ሸበላ ልጅ ያጣለች እንግዲህ ምንም የምናደርገው ነገር የለም፣ በእውነት እግዚአብሔር ያጽናቸው ብለን በጸሎት ከማሰብ ውጪ ማለት ነው። እንግዲህ አብዛኛውን ወደ ሳውዲ የሚሄዱት አብዛኛውን ማለት ይቻላል እንግዲህ ሰማንያ ፐርሰንቱ ማለት ይቻላል የወሎ የራያ ልጆች ናቸው ማለት ነው። አብዛኛው ወደዛ የሚሄዱት እነሱ ናቸው። ግን ደግሞ እነሱ ሲሄዱ ወደዛ የሚያጋጥማቸው በጣም በጣም ብዙ ፈተና ነው። እንግዲህ በባህር ሲሄዱ አብዛኞቻቸው ሞተው በዛው በረሃ ላይ ነው የሚደርቀው የሚቀሩት እንኳን አፈር እንኳን መቅመስ አይችሉም። በጣም ብዙ ውጣ ውረድ አይተው ነው የሚሄዱት። የሚገርማቸው በበረሃ ነው ደግሞ የሚሄዱት፣ በህገ ወጥ ነው ደግሞ የሚሄዱት በባህር ማለት ነው እና ከነሱም የተረፉት እንግዲህ ከዛ ሞት ከሞትና ከህይወት ተርፈው ገብተው በሰላም ህይወታቸውን እየኖሩ እየሰሩ ያሉትም ደግሞ አንዳንድ እያሉ ወደ እስር ቤት እየተወረወሩ እንግዲህ እስር ቤት ላይ ሲሟቅቁ ሲሰቃዩ ለዘመናት ይኖሩ አሉ። ከእነዛ ደግሞ የተረፉት ደግሞ እንደምታዩት እንደዚህ አይነት ነገሮች እየተገደሉ ነው የሚገኙት። በእውነት በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። ሰው የሀገሩን ልጅ አይደለም፣ የሀገር ልጅ ከአንድ ግቢ ይቅርና የሆነ ቦታ ላይ እንኳን የሆነ ቦታ ላይ ወጠን የሆነ ሱፐር ማርኬት ምናምን እንኳን አበሻ ስናገኝ ምን ያህል ነው የምንደሰተው፣ ምን ያህል ነው ደስ የሚለን? አሁን አሁን ግን ምን እየሆንን ነው? ምን እየተደረገ ነው? ምን እያሰብን ነው? ኢትዮጵያውያን ወዴት እየሄድን ነው? እንዴው ለችግር ብቻ የተፈጠርን ይመስል ሁልጊዜ ችግር፣ ሁል ጊዜ ሐዘን፣ ሁል ጊዜ ሮሮ በጣም ነው ቀስ ነው የሚያሳፍረው፣ በጣም ነው የሚያሳፍረው። እንዲ በጣም አስነዋሪ ነገር ነው። በነገራችን ላይ ከሀገራችን እንደምታዩት አባቶቻችን እንግዲህ የገዳም አባቶች እየተገደሉ እየተሳደዱ ይገኛሉ ማለት ነው። ሰው በሀገር መከባበር አይችልም። በእምነቱም እንኳን ፖለቲከኛ ሳይሆን ምንም ከፖለቲካ ጋር ንክኪ ዘር፣ ቀለም ማይሉ አባቶች እንግዲህ በጣም እየተገደሉ እየተዘበተባቸው ከገዳማቸው ከቀያቸው እንግዲህ ውጡ እየተባለ እየተዘተባቸው ነው የሚገኘው እየተሳደዱ እየተገደሉ ነው። እንግዲህ አባቶች በጾለት እኛን በእነሱ ጾሎት ነው ያለ ነው ማለት ይቻላል። ይኸው በእግዚአብሔር ቸርነትም ቢሆን ከእግዚአብሔር በታች ደግሞ እነሱ በሚጸልዩት ጸሎት ነው እንጂ የእኛ ድካማ ከነገርና ከመገዳደል ውጭ ሌላ አናቀም እኛ እንኳን ግን ደግሞ በአባቶች ጾለትም እንዳያደርጉ እንግዲህ እየተገደሉ እየታፈኑ መከራቸው ስቃያቸው በስቷል። እግዚአብሔር እንደው እውነት ሰላሙን ያወርድልን። በጣም በጣም ነው የሚያስከፋው። ከሀገርም፣ ከሀገር ውጭም ሁነን ህመማችን ችግራችን በስቷል። እንደው እግዚአብሔር ወደ ቀልባችን ወደ ሰላም ይመልሰን። በእውነት በጣም ነው የሚያሳዝነው፣ በጣም ነው የሚያስከፋው። ምን እንደምላቸው አላቅም። የአባቶች ግፍ ሞልቶ ፈሰሰ። በእውነት አባቶች መሳሪያ ወይ ደግሞ ጦር ይዘው አይደለም መቼም፣ እዛ ገዳም ላይ የተቀመጡት የያዙት መቁጠሪያና መጽሐፍ ጸሎት ብቻ ነውና የወግ መጠለያ እንኳን የላቸውም። በጣም በሚያሳዝን ሁኔታ እንግዲህ ስቋላ ላይ በጣም አቡነ ገብረ መንፈስ ቅዱስ ገዳም እንግዲህ በጣም አባቶች እየተሰቃዩ እየተገደሉ ነው የሚገኙት። በጣም ውስጤ ነው የተሰበረው። ነገራችን ላይ ቃላት ያጥራቸው ያጥራቸው ያቃል። ግን የሆነ በዚህም በዚያም ችግር ሲበዛ እና አባቶች ምንም ባላጠፉት ምንም ባላደረጉት ሁሉ ረጅብኝ ሲወረድባቸው የሚመጣብንን መቅዘፍት እኔ ማሰቡላ አልቻልኩም። ምንም ሊመጣብን እንደሚችል አስቡት። በጣም ከባድ ነው እና ወንድማችን ቴዲ እግዚአብሔር እንግዲህ ነፍስ በሰላም ተረፍ። ወንድማችን እንግዲህ ለሁላችሁም እግዚአብሔር መጽናናትን ያድላችሁ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር በማድረግ ለሌሎች ቤተሰብ እንዲደርስ